ሁዶች እዬ ብሪያናችን ደርሷል። ቢስሚላህ እንላለን። ከዛ እንደዚህ ነው የምናወጣው ማለት ነው። ማሻአላህ ሲያምር፣ በጣም ነው የሚያምረው። እዚህ ሽንኩርት እናጠግበታለን የጠበስን አያት፣ ዋው በጣም ነው የሚጥመው። ወዶ ዬ ሽንኩርት የበዝመልኩ በስሏል። እናደረግበታለን ማለት ነው። እናንተ ይበቃችኋል ያህል አድርጉ፣ እኔም ይበቃኛል ያህል አደርጋለሁ። ምክንያቱም ወይም በብዙ ልትሰሩ ትችላላችሁ፣ በትንሹ ልትሰሩ ትችላላችሁ። እኔ ግን አራት ወይም አምስት አደርገው ማለት ነው። እንደዚህ ግን ስፈጭ በትንሹ አልፈጭም፣ በብዙ ነው የምፈጨው። ለምን እንደሆነ አላውቅም። ታዲያ ፍሬዘር አድርገዋለሁ። ፍሬዘር ሳደርገው ምንም አይበላሽም። እስከመቼ ምንም ማለት ነውና የቁማሹ ተጠቅሞ ያለ ሆኝ እስካ እንደምታውስ ያ ሜክስ እናደርጋለን። ብርያኔ አሰራር ብዙ ሰው ከባድ አድርጎ ነው የሚያየው፣ ግን አይደለም ቀጣን ነው አሰራሩ። በእርግጥ ብርያኔ አሰራር ሁለት አይነት ነው ያለው፣ አንደኛ ሂንዱስ ብርያኔ እና የአረቦች ብርያኔ። ቤሲ ነው የሚሰራው የአረቦች ደግሞ ቤሲ ብዙም ስለማይጠቀሙ የሚደረግበት ነው። ወዶችዬ ቅድም ብሪያኖችንን ፍረም አስገብተናል። ሶ አሁን ለእሱ ደግሞ ከላይ የሚነሰነሰው ያው ሽንኩርት በዚህ መልኩ በቁመቱ ሸፈኘ እየጠበስኩ ነው። ስጋ እንደሚታወተናል በሰለ እና እዚህ ጋር ደግሞ ያው እንትን አለ። ዘቢብ አለኝ። ይህን ቆለዋለሁ በዘይት። ይህንንም እንደዛው በዘይት ቆላለሁኝ ለውዝ ነው። እና ከዛ በቃ ከላይ ሽንኩርቱ ጋራ ይነሰነሳል ማለት ነው። እና እንደዛ ነው የሚጥም ምግብ ነው የሚሰራው። አያ ትወዱታላችሁ፣ ሞክሮት እየሰራ ብሪያኒ የሚጠላ ሰው አለ ብያለሁ፣ አስብን። በእርግጥ ብሪያኒ ሁለት አይነት ነው አሰራሩ። አንደኛ ህንዶች ብሪያኒ በስፔሲ ነው የሚሰራው። የአረቦች ደግሞ ያው ስፔሲ ስለማይፈልጉ፣ ሁሉም ሳይሆን አንዳንድ እና እንደዛ ነው

ብሪያኒ ለመስራት እዚጋ ያው እንግዲህ ዶሮ አለኝ። የተሰራ የብሪያኔ ዶሮ አሰራሩ ኦሬዲ ታውታላችሁ፣ ዞር ብላችሁ ማለት ነው። ይሄው እዚጋ ዶሮ አለኝ። እዚጋ ደግሞ ሳህኖች አዘጋጅቻለሁ፣ አንዱ አንዱ አንዱ እና መጀመሪያ ሩዙን እያደረግ እየደለደል ከዛን እናደርጋለን፣ ወጡን ማለት ነው። ከዛን ምን ሆነ ማለት ነው ብሪያኒ ሆነ ማለት ነው። እና እንደዛ ነው የሚጥም ብሪያኒ ነው ረዲ በጣም ትወዱታላችሁ። ይሄው ሳንኖቼ ንስካውጤ ይሄው ደጭ ይበዝማል። ሩዙን አድርጋለሁ ደልልላለሁ። ይሄውት እንደምታውት ይሄውት እንደምታውት እዚህ ጋር ደግሞ ለሶስት ሰው ነው። ትንሽ ረጀም ይላል ማለት ነው። ይሄ ተለቅ ይላል እና አሁን ወጡን ነው የምናደርገው ማለት ነው። ከእዛ እንዳድርገን ሁሉንም ከጨረስን በኋላ ይሄ ውዶችዬ፣ በዚህ መልኩ ደርድሬ ጨርሻለሁ እና እንደምታዩት ነው። አንድ ላንድ ሰው አንድ ላንድ ሰው አሪፍ ነው። አሁን ከላይ ደግሞ ሩዝ ነው የማደርገው ማለት ነው።

ይሄ በቃ ማለት ነው።